አሜሪካ እስራኤል እየወደመች መሆኑን ስላወቀች ነው ጦርነቱን ያስቆመችው ሲሉ ሀሊ ሐሚኒ ተናገሩ። የኢራኑ መሪ አያቶላ ሀሊ ሐሚኒ ከጦርነቱ ማብቃት በኋላ ለመጀመሪያ ጊዜ ንግግር አድርገዋል። የኢራን ሕዝብ ለአሜሪካና ለእስራኤል ማን እንደሆነ አሳይቷል። ሊያጠቁን የመጡት የአሜሪካና እስራኤል አየር ኃይሎች ላይም ከባድ ኪሳራ አድርሷል ያሉት ሐሚኒ ጦርነቱ ቢቀጥል እንደሚሸነፉ ስላረጋገጡ ሊያቋርጡት ተገድደዋል ብለዋል። አሊ አሚኒ በአስራ ሁለቱ ቀን ጦርነት ኢራን ማሸነፏን አውጀዋል። የኔቶ አባል ሀገራት የመከላከያ ወጫቸውን በእጥፍ ለማሳደግ ተስማሙ። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ከጠቅላላው የሀገር ውስጥ ምርት ሁለት በመቶ የነበረውን የመከላከያ ወጪ በ2035 ወደ አምስት በመቶ ለማሳደግ መስማማታቸው ተገለጸ። አባል ሀገራቱ ስምምነቱን የፈጸሙት በኔዘርላንድ ሄግ በተካሄደው የኔቶ ጉባኤ ላይ ነው። በጉባኤው የ32ቱ አባል ሀገራት መሪዎች በ2035 ከጠቅላላ የሀገር ውስጥ ምርታቸው 5 በመቶ የሚሆነውን ለመከላከያና ደህንነት ለመዋል ቃል መግባታቸው ታውቋል። ማርክ ሩቶ የኔቶ ዋና ጸሐፊ ከሆኑ በኋላ የኔቶ አባል ሀገራት የመከላከያ ወጭን አምስት በመቶ እንዲሆን ለዘጠኝ ወራት ሲደክሙ ቆይተዋል ተብሏል። በጉባኤው ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ውሳኔው ለአሜሪካ፣ ለአውሮፓ እና ለምዕራቡ ስልጣኔ ትልቅ ድል ነው ብለዋል። የኔቶ ዋና ጸሐፊ ማርክ ሩቶ በበኩላቸው የአውሮፓ ሀገራት ለመከላከያ በጀት የበለጠ ኃላፊነት የሚወስዱበት ጊዜ አሁን ነው ብለዋል። ዶናልድ ትራምፕ ለዩክሬን የጦር ድጋፍ አላደርግም ቢሉም ኔቶ የሚያቀርበው የሰላም ጥሪ እንደተጠበቀ ሆኖ ለዩክሬን የሚደረገው ድጋፍ ተጠናክሮ ይቀጥላል ተብሏል። የቀድሞ ጠቅላይ ሚኒስትር የ10 ዓመት ከባድ የግዳጅ ጉልበት ሥራ ተፈረደባቸው። 245 ሚሊዮን ዶላር የመዘበሩት የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስተር በሙስና ወንጀል 10 ዓመት ከባድ የግዳጅ ጉልበት ሥራ እንደተፈረደባቸው ተዘግበዋል። በባይደን የስልጣን ዘመን ቃል የተገባው እርዳታ አልቋል፣ አዲስ ወታደራዊ ድጋፍ ለዩክሬን አልሰጥም ሲሉ ፕሬዚዳንት ትራምፕ ተናገሩ። ትራምፕ በባይደን የስልጣን ዘመን ለዩክሬን ቃል የተገባው ማለቁንና አዲስ ወታደራዊ ድጋፍ ለዩክሬን እንደማይሰጡ አስታውቀዋል። የኔቶ መሪዎች ከማክሰኞ ጀምሮ ለሁለት ቀናት የቆየ ጉባኤ እያካሄዱ ሲሆን ጉባኤው በርካታ ውዝግቦችን አስተናግዷል። የትራምፕ አስተዳደር ለኪየቭ አዲስ ወታደራዊ እርዳታ ለመስጠት ምንም አይነት ፍላጎት እንደሌለውና በባይደን የስልጣን ዘመን የተፈቀደው እርዳታም ማለቁን ነው የታወቀው። በ2022 ሩሲያ በዩክሬን ወረራ ከፈጸመች በኋላ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኔቶ ስብሰባዎች ላይ ሲገኙ እንደ ብርቅዬ እንግዳ ደማቅ አቀባበል ሲደረግላቸው ቢቆይም በዚህ ዓመት ግን ፕሬዝዳንት ትራምፕን ላለማስቆጣት ዜሌንስኪን ወደ ዳር አሸሽተዋቸዋል። ፕሬዚዳንቱ ወደ ሄግ ሲያመሩ ለጋዜጠኞች በጉባኤው ላይ ከዜሌንስኪ ጋር እገናኛለሁ ቢሉም የኔቶ ባለስልጣናት ሁለቱ መሪዎች በአደባባይ እንዳይገኙ ለማድረግ ሲሞክሩ ታይተዋል። የኔቶ ዋና ጸሐፊ ማርክ ሩት ከትራምፕ መምጣት በፊት ዜሌንስኪን ከአውሮፓ ሕብረት መሪዎች ጋር አነጋግረዋቸው ነበር። የዩክሬኑ ፓርላማ የውጭ ፖሊሲ ኮሚቴ ሰብሳቢ የሆኑት አሌክሳንደር ማሬዝኮ የኔቶ አባል ሀገራት ወቅታዊውን ሁኔታ በመረዳት ዩክሬን በጉባኤው ላይ እንድትገኝ የተቻለውን ሁሉ እየጣሩ ነው ብለዋል። ዜሌንስኪ በዚህ ወር መጀመሪያ ላይ በቡድን ሰባት ሀገራት ስብሰባ ላይ ከትራምፕ ጋር ለመነጋገርና ሀሳብ ለማቅረብ አቅደው የነበረ ቢሆንም እስራኤል በኢራን ላይ ዘመቻ ስትጀምር ትራምፕ ስብሰባውን አቋርጠው ወደ አሜሪካ በመመለሳቸው ሳይገናኙ ቀርተዋል። የዩክሬን ባለስልጣናት ፕሬዝዳንት ዜሌንስኪ ትራምፕ የአየር መከላከያ ስርዓቶች ላይ የሚያተኩረውን የግዢ ስምምነት እንዲፈጽሙ ሊያሳምኑ እንደሚችሉ ተስፋ አድርገው የነበረ ቢሆንም ሳይሳካላቸው ቀርቷል። በኔቶ የዩናይትድ ስቴትስ አምባሳደር ማቲው ጂ ዊትከር እንደተናገሩት አስተዳደሩ ለዩክሬን ምንም አይነት አዲስ እርዳታ ለመስጠት ውሳኔ ላይ አልደረሰም። ምክንያቱም ትራምፕ ጦርነቱን ለማስቆም ከፍተኛ ጥረት እያደረጉ ስለሆነ ነው ብለዋል። በኬንያ የተቃውሞ ሰልፍ ላይ አስራ ስድስት ሰዎች ተገደሉ። በኬንያ በቀጠለው የተቃውሞ ሰልፍ የ አስራ ስድስት ሰዎች ህይወት ሲያልፍ በመቶዎች ደግሞ ጉዳት ደርሶባቸዋል። የኬንያ የአገር ውስጥ አስተዳደር ተቃውሞውን ሽብርተኝነት ሲል ገልጾታል። በኬንያ መዲና ናይሮቢ ጨምሮ በተለያዩ ከተሞች ትናንት በተጠራው ጸረ መንግስት ተቃውሞ ሰልፍ ላይ ከጸጥታ አስከባሪዎች ጋር በነበረ ግጭት የ16 ሰዎች ህይወት አልፈዋል። የተቃውሞ ሰልፉ የተጠራው የኬንያ ጸጥታ አስከባሪዎች አምና የገደሏቸውን ተቃውሞ ሰልፈኞች ለመዘከር ነበር። ሰው ዓመት መንግስት የቀረጥ ጭማሪ ለማድረግ መወሰኑን ተከትሎ በተቀሰቀሰ ተቃውሞ አደባባይ በወጡ ሰልፈኞች ላይ የጸጥታ አስከባሪዎች በከፈቱት ተኩስ በትንሹ ስልሳ ሰዎች መገደላቸው ይታወሳል።